ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዚህ የመረጃ ጊዜያችሁ መደመጥ ያለባቸውን ወሳኝ ትኩስ መረጃዎችን ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። ከዚህም ጋር ተያይዞ በመጀመሪያው መረጃችን ከህገወጥ የገንዘብ ኖት ጋር በተያያዘ ከጊዜ ወደ ጊዜ ዜጎች ላይ እየደረሰ ያለውን የገንዘብ ኪሳራ በተመለከተ ከዳሽን ባንክ በኩል አመሻሹን የወጣ መረጃ አለ። ይህንን በዝርዝር ወደ እናንተ እናደርሳለን። በሌላኛው መረጃችን የዜጎችን የመኖሪያ ቤት ችግር ለመቅረፍ እየተሰራ ባለው አሰራር መሰረት በዛሬው ዕለት እጅግ በርካታ ከ60 ሺህ በላይ ለሚሆኑ ዜጎች ቤት በነፃ ስለመሰጠቱ መሰጠቱ አንድ ሪፖርት ይፋ አድርጓል። ይህንንም መሠረት ያደረገ መረጃ ሙሉ ዝርዝሩን ታደምጣላችሁ። በሌላኛው በኩል እጅግ በጣም አሳዛኝና ከወራቶች በፊት በሚሊዮን የሚቆጠሩ ኢትዮጵያውያን ከጅቡቲ እንዲወጡ ማስጠንቀቂያ ሲሰጥ የነበረ ይህንን በተመለከተ አመሻሹን አዲስ መረጃ ተሰምቷል። ይህንንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆየው። እንግዲህ ክብራን ተመልካቾቼ አመሻሹን በዚህ ሰዓት የደረሱኝ መረጃዎች ናቸው። እጅግ በጣም ጠቃሚና ጠቋሚ ናቸው። ከወራቶች በፊት በሚሊዮን የሚቆጠሩ ኢትዮጵያኖችን በተመለከተ በዛሬ ዕለት እንግዲህ የጅቡቲ መንግስት እነዚህን ወገኖቻችንን እንዲወጡ የሚያደርግ አዲስ ትዕዛዝ ስለመተላለፉ ሰምተናል። የጅቡቲ መንግስት ኢትዮጵያንን ጨምሮ ስደተኞችን ከሀገሩ ማባረሩን ጀመረ። በጅቡቲ የሚገኙና ዶክመንት የሌላቸው ስደተኞች ለቀው እንዲወጡ ጥሪ የተላለፈላቸው ሲሆን ይህንን ተከትለው በርካቶች እየታፈሱ መታሰራቸውን መግለጫው አስታውሷል። የጅቡቲ መንግስት ዛሬ ደግሞ እነዚህን ስደተኞች ማባረር እንደጀመረ ሂራን ኒውስ ዘግበዋል ዘግቧል። እንደዘገባው በዚህ ዘመቻ እየተባረሩ ያሉ ኢትዮጵያውያን ሶማሊያውያንና የመናውያን ናቸው። ይህን ተከትሎ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት በጅቡቲ መንግሥት ላይ ተቃውሞ ማስነሳቱን ጀምሯል። ድርጅቶቹ ለጅቡቲ መንግሥት በጻፉት ደብዳቤ ስደተኞችን ግጭት ወዳለበት ቦታ መመለስ ሌላው ቀውስ እንደሚፈጠርም አሳስበዋል። ስደተኞችን በጦርነት ወደሚታመሱ አገራቸው መላክ ሰብአዊ መብትን መጣስ እንደሆነ ነው የገለጸው። ድርጅቶቹ የጅቡቲ መንግሥት ከዚህ ድርጊት እንዲታቀብ ጥሪም አቅርበዋል። ይህንን ዜና እስከተጠናቀረበት ሰዓት ድረስ የጅቡቲ መንግሥት ለዚህ የሰብዓዊ መብት ድርጅቶች ጥሪ የሰጠው ምንም ዓይነት ምላሽ የለም። ሌላውና ወሳኙ ከሕገወጥ የገንዘብ ኖት ጋር በተያያዘ ከጊዜ ወደ ጊዜ ዜጎች ላይ እድ እየደረሰ ያለውን የገንዘብ ኪሳራ በተመለከተ ከዳሽን ባንክ በኩል ከደቂቃዎች በፊት ተሰምቷል። በአሁኑ ወቅት የፋይናንስ ግብይቶችና እንቅስቃሴዎች በከፍተኛ መጠን እየጨመሩ ነው። የንነ አጋጣሚ ሐሰተኛ የብርኖትና ሐሰተኛ የውጭ አገር ገንዘቦች ምንዛሬ ዝውውር አደጋን ይጨምራል። ራስዎን ከኪሳራ ለመጠበቅ በጥሬ ገንዘብ በሚገበያዩበት ወቅት ንቁ እንዲሆኑና የተቀበሏቸውን የብርኖቶችና የውጭ አገር ገንዘብ ምንዛሬዎች እውነተኛ መሆናቸውን ለማረጋገጥ አስፈላጊውን የደህንነት እርምጃ እንድትወስዱ እናሳስባለን ሲል እንግዲህ በምታዩት መልኩ አስቀምጧል። ሐሰተኛ የብር ኖቶችን ለመለየት ምስሉ ላይ የተገለጹትን ምልክቶች ያስታውሱ። እንዲሁም ሐሰተኛ የብር ኖቶች እንደ እንደደረሰው ከከረጢት የሚከተሉትን ያደርጉ። አንደኛ፣ ለማንኛውም ግብይት ሐሰተኛ ኖቶችን ከመጠቀም መቆጠብ። ሁለተኛ፣ ማንኛውም አጠራጣሪ ሐሰተኛ ኖቶችን በአቅራቢያው ወደሚገኝ ቅርንጫፍ ሪፖርት ያደርጉ ወይንም የደንበኞች ጥሪ ማዕከሉን በ6333 ያገኙ ሲል እንግዲህ ከደቂቃዎቹ በፊት እንግዲህ ከዳሽን ባንክ በኩል ያገኘነው ነው የጥንቃቄ መረጃ ይሁን ይመስላል። ሌላውና እጅግ በጣም አነጋጋሪ የሆነው መረጃ የዜጎችን የመኖሪያ ቤት ችግር ለመቅረፍ እየተሰራ ባለው ዓላማ መሰረት በትናንት ናው ዕለት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቢቤ የተለያዩ ከቤት ንብረታቸው ለተፈናቀሉ ዜጎች የመኖሪያ ቤትን ስጦታ ማድረጋቸው ይታወሳል። አመሻሹን እጅግ በርካታ ከ60 ሺህ በላይ የሚሆኑ ዜጎቹን እንግዲህ ቤት በነጻ እየሰጠ ስላለ ማህበራዊ ሚዲያውን ስላጨናነቀ መረጃ በዝርዝር እናደርስ። መረጃው ምናልባትም ከሀገራችን ወጣ ቢልም ወደ ጎረቤት አገር ቢያምራም ይህ ለሀገራችን እጅግ በጣም መፍትሄ የሚሰጥና ትምህርትን የሚያሰጥ ጉዳይ ነው። እናንተም ሐሳባችሁን እየሰጣችሁ የሩዋንዳ መንግስት ዝቅተኛ ገቢ ኖሩ ያላቸውን የመኖሪያ ቤት ለሌላቸውና ከፍተኛ ተጋላጭ በሆኑ ቀጠናዎች ለሚኖሩ ለጎርፍ፣ ለድርቅና ለጭቃ መንሸራተት የተጋለጡና ለወደፊቱ በአየር ንብረት ለውጥ ሊጎዱ ለሚችሉ በጣም ተጋላጭ ለሆኑ የህብረተሰብ ክፍሎች ሞዴል መንደሮችን በማዘጋጀት እንዲሰፍሩ ያደረገ ሲሆን ከነዚህ ውስጥ 253 የጋራ መኖሪያ ሕንፃዎች መንደር 14815 የተሟሉ መኖሪያ ቤቶችን በማዘጋጀት ወደ 62000 የሚጠጉ ቤተሰቦችን በነፃ ማበርከቱ እንግዲህ ማህበራዊ ሚዲያን አነጋግሯል። በመንደሮቹ ንጹህ ውሃ፣ ኤሌክትሪክ አገልግሎት፣ ትምህርት፣ የቤት ውስጥ መገልገያ ቁሳቁሶችን ጨምሮ መስራት ለሚችሉ የሥራ ዕድሎችን ማመቻቸቱ የተገለጸ ሲሆን ሩዋንዳ 14.5 ሚሊዮን ሕዝብ ያላት የርዋንዳ መንግሥት ሞዴል መንደሮችን ማቋቋምን መቀጠል ለ8ት ሚሊዮን ዜጎች ቤት በነፃ ለመስጠትም አቅዷል ሲል አል አፍሪካን እንግዲህ አመሻሾን መረጃውን አውጥቶት ማህበራዊ ሚዲያውን እያነጋገረው ይገኛል። ይህ ሁኔታ እንግዲህ በሀገራችን ኢትዮጵያ በተለይ በአዲስ አበባ እንግዲህ ተምሳሌት ሆኖ ወደፊት ይቀጥላል እንላለን። እናንተም ሀሳብ አስተያየታቸውን ስጡበት። ጀግት መጀመሩን ያሳወቀ ሲሆን ከዚህ ውስጥ የመጀመሪያው የ250 ሚሊዮን ዶላር ለኢትዮጵያ ንግድ ባንክ አስተላልፏል። ይህ ፕሮጀክት በኢትዮጵያ የፋይናንስ ፎረም ላይ ይፋ የተደረገ ሲሆን በብሔራዊ ባንክ በንግድ ባንክና በልማት ባንክ የሚተገበር ነው። ፕሮጀክቱ ኢትዮጵያ ይበልጥ ጠንካራና ዘላቂ የፋይናንስ ዘርፍ ለመገንባት በምታደርገው ጉዞ ላይ ትልቅ እርምጃ እንደሆነም ተገልጿል። ታዲያ ይህ ውሳኔ ተነሳሽነት የፋይናንስ ዘርፉን ለማረጋጋት በማሳደግ ለረዥም ጊዜ ያክል ልማት ትልቅ አስተዋጽኦ ይኖረዋል ተብሎ ነው የተገለጸው። በመጨረሻም የኢትዮጵያ ሕክምና ማህበር በዛሬው ዕለት መግለጫ አውጥቷል። በመግለጫው በአሁን ሰዓት በተወሰኑ የጤና ተቋማት በከፊል የጤና አገልግሎት እየተስተጓጎለ መሆኑን እንደሰማም ገልጿል። በመሆኑም ማህበሩ ትኩረት ይሻሉ ያላቸውን ጉዳዮች በመዘርዘር የሚመለከተው አካል ትኩረት እንዲሰጥበት ጥሪ ቀርቧል። አንደኛ የሐኪሞች በሚያነሱት ጥያቄ የደሞዝ ማነስ፣ የጥቅማጥቅም፣ የሥራ ቦታ ደህንነትና ኢትዮጵያ ሕክምና ማኅበር ተገቢ መሆኑን እንደሚቀበልና ለረዥም ጊዜያት ለሚመለከታቸው ባለድርሻ አካላት ጉዳዩን ሲያቀርብና ሲሰራበት እንደቆየ በመግለጽ ነው በመግለጫው ላይ ሙሉ ዝርዝሩን ያሰፈረው።